እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እንዴት ናችሁ? የተወዳችሁ የአርብራ ቤተሰቦቻችን። ዛሬ እንግዲህ የበዓል ዋዜማ ፕሮግራማችንን እየሰራ እንገኛለን። መጀመሪያ መዳረሻችን ያደረግነው ሾላ ገበያ ውስጥ ነው። ከዛ ወዴት ነው የምንሄደው? ወደ ኤግዚቢሽን ማዕከል ደግሞ እንሄዳለን። ኤግዚቢሽን ማዕከል ላይ የተዘጋጀውን ባዛር ምን ይመስላል፣ ለበዓሉ ምን አይነት ድምቀት ሰጥቶታል የሚለው ምን አይነት እቃዎች ሳሉ የሚሉትን ዞር ዞር እያለን እናያለን። ግን ሾላ ላይ ምን አለ የሚሉትን በደንብ ነው ምናሳያችሁ እስከመጨረሻው አብራችሁን ሁኑ። ሰብስክራይብ ማድረግ እንዳይነሳ። መልካም ተከተሉ። ጫጫታቸው ሌላ ታሪክ ነው። በጣም ብዙ ዶሮ አለ። እስኪ ዋጋ እንጠይቅ፣ ዋጋ እንጠይቅ። ከዛ መታት ትገዛላችሁ። እስኪ ትልቅም ዶሮ ነው

እንኳን አደረሳችሁ ማለት የምትፈልገው ሰው ካለ ድሉን ውስጥ ሁሉም የኢትዮጵያ ኦርቶዶክስ ለሆኑ እንኳን አደረሳችሁላቸው። እንኳን አደረሳችሁ፣ እናንተንም መልካም በዓል። የመጣችሁ ሾላ ስትገቡ በላይኛው በር የሱጋኖ ቦታ የሚባለው በሶ ብላ ዶሮ በዶሮ ነው። ከአንድ እናመሰግናለን።

እንኳን አደረሱት። እንኳን አብሮ አደረሰ ነው። ስራ ነው። የበዓል ቀዝቅዟል። ከዚህ በኋላ ግን እርግጠኛ ነኝ ይመጣል። የት ነው ቦታው? ሾላ ገበያ መሶብ ተራ

ኬ እንትኖችም አሉ እነሱ ትንን ለቆሎ ለቆሎ ትግርኛ ይሄ እንደዚህ እንደዚህ ጨፍሩበታል። አ ትልቁ ነሱ መሰለኝ፣ እዛ ውስጥ ያሉት ትንንሾቹ በጣም ያምራሉ። በጣም ነው የሚያማም ማነው የሚሰፋቸው? ከየት ነው የሚመጡት? ከጉራጌ ከጉራጌ። ዚህ የአክርማዎች በሙሉ ከጉራጌ። በአክርማ የሚባል ክርማ

እንግዲህ አሁን ሽንኩርት ተራ ደርሰናል። ሽንኩርት በብዛት የሚሸጥበት አካባቢ ላይ ነ የተለያዩ አትክልቶችም አሉ። አሁንም እንደቀጠልን ነው። እንኳን አደረሰ ሽንኩርት ስንት ስንት ነው? ወደ ገደለው ስንገባ ቆንጆ ቆንጆ ሽንኩርት ነው ያለ። ስራ እንዴት ነው? እንግዲህ እንደምታዩት ሰው አለ፣ በጣም ብዙ ሰው፣ በጣም ብዙ ሰው አለ አይደል? አሪፍ ነው፣ ደስ ይላል አይደል? ለበዓል ቀንሳችሁ ገባችሁ ወይስ ጨምራችሁ ዋጋ? አልጨመርንም፣ አልቀነስንም፣ ባለበት ባለበት

ከባድ ነው። ስለዚህ እዚህ ደግሞ የሌለ ቅመማ ቅመም ሙሉ አለ። በፍቅር ዋጋ ነው ስለዚህ ማማ ስለዚህ የፈለጋችሁትን ቅመማ ቅመም በሾላ ገበያ ማግኘት ትችላላችሁ። አሁንም መልካም ከሾላ ገበያ ወደ ኤግዚቢሽን ማዕከል ገብተናል። ያው ኤግዚቢሽን ማዕከል ገብተን ጠቅለን ላድርገን የባሉ

ሰሩ ውስጥ እንገኛለ ይገራራ መቆስ አለ በቦታ ነው የተገኘ ነው። ዘመናዊ ብረድስቶችን እያየን ነው። ለበዓል እንግዲህ ለዶሮ መስሪያችሁ ለፈለጋችሁት ምን ለቅቅል ናቸዋ አበዛ ለዚህ ለቅቅል ለወጥ አይሆኑ ለወጥም ይሆናሉ። እንኳን አደረሰ። ትንሽ ዘመን ነው ያሉ ናቸው። አዎ እንዴ ነው የሚከፈቱት? ኦ ለማስተንፈሻ ነገር አለ አሉ እና እንዴት ነው የሚሰሩት? እነዚህ አልሙኒያም ናቸው። ከሀገር ውጭ ነው የሚሰሩት። ሜድ ኢን ኢንዲያ ናቸው እዚህ ውስጥ ያሉት አብዛኞቹ። ጎግል ማድረግ ትችላለህ፣ የተለያዩ ሀገሮች ይሆናሉ። አይ ቲንክ ለገጠልም ለባቅም የሚሆኑ ብረት ድስቶች ናቸው። ስንት ነው ፕራይሱ? ፕራይሱ ሶስት አይነት ነው ያለው ነጥብ አምስት ሊትር አምስት ሊትር እና ስምንት ሊትር ከዚህ በፊት

ደግሞ ይሄን የመሳሰለ ቄጤማ ያለበት ያ በዓልን በዓል የሚያስመስለው ቄጤማ ነው ብለን አዎ ለእናንተ ለተመልካቾቻችን ቄጤማ እንዴት መግዛት እንዳለባችሁ ልናሳያችሁ ነው አዎ ብዙ እቃዎችም አሉ የቤት እቃዎች እዚህ ጋር ይታዩ ነው የሚያማምሩ ሸክላዎች አሉ የማጨሻ የዕጣን ማጨሻዎች በጣም ብዙ አይነት እቃ እቃዎች አሉ እንዴት ነው ስራ እንዴት ነው የበዓል ስራ እንዴት ነው ቡቅ ቡቅ እያለ ነው

ድያሉ ቃእቃቸውእኔ አሁን እየሸጥኩ ያለሁት የፊት ስቲመር ነው። ለጉንፋን ለፊት ለቤት አንድ ማሽን ሶስት ጥቅም። ጉንፋን ሲይዘን እስቲም የማደርጊያ ነው። ይኸኛው አንደኛው ፊታችንን ማልም ሆነ እስክራብ ቂቤ ምናምን ተቀብተን በዚህ መንገድ እስቲም የምናደርግበት ነው። ሁለተኛው ደግሞ እችን መቀየሪያ ቀየራትን ነውእችኛዋ እናደርጋታለን ከዛ የባህር ዛፍ ዘይት እናደርግና

ባህላዊ በዘመናዊ አይደለም። ድሮ እናቶቻችን ባርዘን ቀረ እያሉ ነው። ምንም አይነት ኤሌክትሪክ ጋር ግንኙነት ውስጥ ነው። ኦልሬዲ ኤሌክትሪክ ሲስተም የተጋነ ነገር ብልሽት እንኳን ቢያጋጥምሽ በራስሽ መንገድ ነው። እዚህም ደሞ እነሱ መልሳችሁ ይዛችሁላቸው ሰርተው ዋጋው 1500 ብር ነው። ለሚከራከር ኢትዮጵያዊ ሁሉ ዲስካውንት ልናረግ ቃል እንገባለን። መቶ ብር ይቀንሳል። ለባህር ዛፍ መግዣ ማለት ነው። እሺ፣ 400 ብር እየተሰጠ ነው። በሁለት በትናንትና በጣም ብዙ ነበረ ማለት ነው። ያው ድምጼንም እንደምታዩት የተዘጋው የትናንቱን ፕሮዳክት ሲሸጥ ነው። ካሜራ ውስጥ እነሱ እየሰሙኝ አይደለም። በጣም ነው አንድ

ስለዚህ በጣም አስተማማኝ ነው ብለን እናስባለን። አስተማማኝ ነው። አስተማማኝ እንኳን አደረሳችሁ። ካቢናይ ካቢኩሽ ከምን ካቢናይ ያ ምንድነው? እቺ ደሞ ሂተር ናት። ማሞቂያ ነው። ለሻወር ቤት አትሆንም። ኢትዮጵያዊ የምንድን ናት? ብዙዎቹ ሻወር እየመሰላት ውኃውን ቀረጣ እየተሸወዱ ነው። እዚህ ካታውቀው ያ የዛኛው ነው ቸው ነሆ ለድየሚ የሚያገበሻመእንገባለብዙዎች ልብሳቸውን ካውለቁ በኋላ እኛ ይዘናቸው ነው። ከዛ ኦልሬዲ ተርፈዋል። አሁን ላይ ጠቀሜታው ኪችን ኪችን አለ ገባሽ? ኪችናችሁ ቧንቧ አለ ቧንቧ፣ ውሀው ነው የሌለው ገባሽ? ውሀው እስኪመጣ ኪችን መጠበቅ ነው።

እውነት በጣም ነው የምናመሰግነው። እኔም በጣም ስሜ አዲስ ነው። ያው አዲስ ብለሽ ብታሪ አንድ ስድስት ወር ሆኖኛል አዲስ። መልካም በዓል ይሁንልሽ። እኛም በጣም ነው የምናመሰግነው። ኢትዮጵያውያን ወደዚህ እየተያየ አይ ኮንታክት ቬሪ ኢምፖርታንት ነው። ዞር ዞር እያለ አሁን ደግሞ ልብስና ጫማ መሸጫ ደርሰናል። የህጻናት ናቸው? አዎ የህጻናት፣ ያዋቂ ለፋሲካ ብዙ ጊዜ የህጻናት ልብስ ካልተገዛልን ጫማ ካልተገዛልን ይላሉና እስኪ ዋጋውን በደንብ ንገሪያቸው ለወላጆች።

አንደኛ ዲስካውንት ነው። ባዛር ላይ ዲስካውንት አድርገሽ ነው ለህዝቡ የሚቀርብ፣ እና ደግሞ ህዝቡም አንድ ቦታ ላይ የሚፈልገውን ዕቃ እንዲያገኝ ያደርጋል። ገባሽ? ሌላ ቦታ የማታገኘውን ነገር እዚህ ጋር ታገኛለሽ። የሴት አለ፣ የወንድ አለ፣ ጫማዎች አሉ። ብዙ ነገር በአንድ ቦታ በዛ ያለ ነገር ፍላጎትሽን ታሟያለሽ። ሌላ ጊዜ ደግሞ ኮንታክት ትቀያየራሽ። ውጭ ላይም ሱቅ አላችሁ። ውጭ ላይ መግዛት ገባሽ? ያው ውጭ ላይም ኮንታክት ትቀያየሪ እና

አሁን ላይ ኦንላይን ላይ ነው የምንሰራው እንጂ ወይም ዚ ባዛሮች ላይ እንገኛለን። ቃችን ስለፈረሰ እዚህ ያለበት ቁጥር ሶስት አዳራሽ በጀርባ በሩ ላይ ፊት ለፊት እንገኛለን። በዚህ አጋጣሚ ለቤተሰቦች ለዘመዶች እንኳን አደረሳችሁ ለ

እዚህ እዚህ ጋር ላለ ስብ ሆድ ላይ ምናምን፣ እግር ላይ እጅ ላይ ፍቱን። አረ እኔ በጣም ስላልጨመርኩት ነው እንጂ በጨመረ ቁጥር ይሄ እዚህ ጋር ያለው የመንቀጥቀጥ ምናምን መጠኑ ይጨምራል። ሶ በቃ በጣም ስብን ለመቀለስ ይረዳል ማለት ነው። አሁን በቃ በጣም እየጨመረ እኔ እዚህ ጋር ይበቃኛል። ግን መግዛት የምትፈልጉ አንትሽ ብላችሁ ሶስት አዳራሽ ብትገቡ ሁሉ ላይ ታገኙታላችሁ ይባላል ። ማለዳን ከኛ ጋር እንግዲህ፣ በባዛር እና በሾላ ገበያ ውስጥ ያለውን የበዓል ድባብ ለማሳየት ሞክረናል ማለት ነው። እንግዲህ ኤግዚቢሽንም ሾላ ገበያም በጣም በቃ ብዙ ቃለ ብዙ ሰው አለ። በጣም ይው ደስ የሚል የበዓል ቫይብ አለ። ይህን ካላየን ኩ በዓል ራሱ የደረሰ ይመስል ኔ ራሱ ገቻለ ዳጣ ተገዝቷል። ኑ እንበላለን። በእርግጥ አይነዋጅ ና ደግሞ ለመግዛት ብለን ስላልመጣን ነው እንጂ በጣም አሉ። ስፔሻሊ የበዓል ብሎ የሚመጣ ሰው በጣም ብዙ ነገሮች ማግኘት ይችላል። ዲስካውንት ነበር አይደል? ዲስካውንቶች አላቸው። በጣም ብዙ ዲስካውንት ነው ያለው። እኛ ግን ለዛሬ እዚህ ይበቃናል። ይበቃናል ያለን ይህ ሳምንት ደግሞ ማለዳ የሚመስል ነበር። መልካም በዓልን